ሰላም ጤና ስጥልኝ፣ ተመልካቾቻችን። ሰለሞን ሙሉጌታ ካሳ ነኝ። ይህ ሳምንታዩ ቴክቶክ ዊዝ ሰለሞን በኢቢኤስ ነው። ጠቅላይ ሚኒስትር ውስጥ የታጨቁ ግዙፍ ራዕዮች ከአምስት ዓመታት በፊት ከክቡር ጠቅላይ ሚኒስትር ዐቢይ አሕመድ ጋር በነበረኝ ቃለ ምልልስ ስለ ዲጂታል ኢትዮጵያ ሰፊ የሆነ ራዕያቸውን ለሕዝባችን አካፍሎ ነበር። በዚሁ ፕሮግራም ላይ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት፣ የቴሌኮም ነጻ ገበያ፣ የሞባይል ገንዘብ፣ የብሔራዊ ዲጂታል መታወቂያ፣ የዲጂታል ኢትዮጵያ ስትራቴጂና ፖሊሲ፣ የስታርትፕ አዋጅ፣ የካፒታል ገበያ ባለሥልጣን እንዲሁም የኢትዮጵያ ኢንቨስትመንት ሆልዲንግ በሙሉ አልነበሩም። አንድ የኤአይ አማካሪ ቢኖሮ አማካሪውን ስም ምን ብለው ይሰይሙታል? ሚኒስትር ኦፍ ፊውቸር ልለው ይችላለሁ። ፈጽሞ እንዲቀየር ቆርጠው እየሰሩ ያሉት ወሳኝ ጉዳይ ምንድነው? አይዲያ ሀሳብ በተግባር በዲቮሽን በመስራት ብቻ ነው የሚጨበጠው። ምንድን ነው ኢንስቲትሽናል ሪፎርም የምንለው? በግብርና፣ በኢንዱስትሪው፣ አጠቃላይ በኢኮኖሚ፣ በፋይናንሽል ሴክተር ሪፎርሞች አሉ። የእርስዎ አስተዳደር በድፍረት የኢትዮጵያ የቴሌኮም ዘርፍን ለነፃ ገበያ ውድድር ከፍቷል። በዚህ ሂደት ውስጥ ምን አይነት ተግዳሮት አጋጥሞዎት ነበር? መቶ ፐርሰንት የተሳካ እቅድ ሊባል ይችላል? ለአንድ ነጥብ ሶስት ሚሊዮን ወጣቶች ሀያ ቢሊየን ብር ገደማ በሞባይል መኒ በፋይናንሻል ኢንክሉዥን አበድሯል። እኛም ሀገር በመጠኑ በድሮን ካርጎ ጀምረናል።